ያልኩት ያልሽ ነው አይደለ? ኖ እንደዛ አላልኩም። የተጻፍ ስለዚህ የተጻፍ ተጽፎ ይጠቅማል። ከምታ ከተጽፎ መጣ መጣ ተቀበልን። እንደዛ እንጂ ኢየሱስ ክርስቶስ ተናግሮ ይቀራል ለብዩ አላወጣኝም። በጣም ጥሩ። እሺ፣ ኢየሱስ ክርስቶስ ተናግሮ የቀረ ነገር አለ? የለም። ጥያቄውን ልጠይቅሽ እና ካለ ታመጫለሽ። በቃ ልጠይቅሽ ጥያቄ። እሺ፣ እንዲህ ይላል። ጥያቄውን ላስቀምጥልሽ ተከታታይ ማቴዎስ ወንጌል ምዕራፍ አራት ቁጥር አራት ላይ የኢየሱስ ንግግር ነው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፈዋል አለው። ኢየሱስ ይሄን ንግግር ተናግሯል አይደል? አዎ ተናግሯል። አዎ አሁን ተጽፈዋል ነው ያለው። የት ቦታ ላይ ነው እንደዚህ ተብሎ የተጻፈው? ሰው በእግዚአብሔር ዘንድ እንጀራ ብቻ የተጻፈው ቃል ተጽፈዋል። አይደለም ተጽፈዋል ና ያለ ኢየሱስ ምን አለ? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፈዋል ያለ የትኛው መጽሐፍ ውስጥ ነው እንደዚህ ተብሎ የተጻፈው? ኢየሱስ የተናገረው ቃል የኢየሱስ ንግግር እኮ ነው። እንደዚህ ተብሎ ተጽፈዋል እያለ ነው። የትኛው መጽሐፍ ውስጥ ነው የተጻፈ? ኢየሱስ ነው ንግግሩን የተናገረው፣ ከዛ እንደዚህ ተብሎ ተጽፈዋል ነው ያለ ኢየሱስ። የሆነ መጽሐፍ ውስጥ አንብቦታል። ስለዚህ ያነበበውን ነገር ነው ተጽፈዋል እያለ እየተናገረ ያለ። የት ቦታ ነው የተጻፈው? የትኛው መጽሐፍ ውስጥ እንደቀር እኮ ነው ያመት የለኝም። ኢየሱስ ክርስቶስ እንደዛ ካለ አሁን ብዙ ምሳሌዎች አሉ። ያንን ለመግለጽ ምን ታጸፍዋል። ነው ያለ። የትኛው መጽሐፍ ውስጥ ነው የተጻፈው? እሱን እኔ ላላውቅ ይችላል ይችላል ይችላል ምን ነገር ግን እዚህ ጋር የሕይወት እንጀራ ነው። እሱን አይደለም የጠየቅኩሽ። ኢየሱስ የሆነ ያነበበው ኢየሱስ የሆነ ያነበበው መጽሐፍ አለ እዛ ውስጥ ነው ተጽፏል እያለ ያለው ወይስ አይደለም? እሱን ስጭኝ ነው ያልኩሽ። ያ መጽሐፍ ውስጥ እንደዚህ ተብሎ የተጻፈበት መጽሐፉ የትኛው መጽሐፍ ውስጥ ነው ስጭኝ ማስረጃ? እሱም ከኔ የሚበጡትን ጠይቄ እነግርሃለሁ። በቃ አመሰግናለሁ። ቀጥል ኢብኑል ኢስላም ሐቢቢ፣ ይቀጥል። ይፈቀድልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? በላ ወንድም እጥች አሚሮ ሚውት ሆኗል። እሺ፣ ወገናችን ምን እያለች ነው እየጠየቀች ያለችው? በኢየሱስ ፋንታ የተሰቀለ ሰው ካለ ስሙ ለምን አልተጠቀሰም? እሱ ፋንታ ተሰቅሎ የነበረ ሰው አለ ከተባለ ያንን ለማረጋገጥ ስሙ መጠቀስ ነበረበት። ምን ያለቻለችው? እንደዛ ነው ያልሽው አይደል ወገናች? እቻ አይደለም ማስረጃ ፈልጋለ ሙሉ ማስረጃ ነው። እኮ ሙሉ ማስረጃ መቅረብ ስላለበት ስሙ መጠቀስ ነበረበት ነው። በጣም ጥሩ። ኢየሱስ ክርስቶስ መስቀል ላይ ማነው በተሰቀለበት ጊዜ በቀኝና በግራ ሁለት ሰዎች ተሰቅለው ነበር አይደል? ይሄ ማሽን ስም እነሱ ነበር እኮ ወንድሜ፣ ቅድም ብሎች ነበር እኮ በሱ ፍንታ የተሰቀለ ሰውዬ ስሙ ለኛ አይጠቅመንም ብሎ ሲልሽ፣ አይ ለእኔ ይጠቅመኛል። አሁን ለኔ ይጠቅመኛል። ከኢየሱስ ጎን የተሰቀሉት ሰዎች ስማቸው ለኔ ይጠቅመኛል። ከኢየሱስ ጋራ አብረው ሰዎች መሰቀላቸውን ለማረጋገጥ ሙሉ ኢንፎርሜሽን መቅረፍ ስላለበት የእነዚህን ሁለት ሰዎች ስም ስጭኝ። እነዛ ሰዎች በምን እንደተሰቀሉ አውቃለሁ፣ እስከነ ምክንያታቸው ተጽፈዋል። ሙሉ መረጃ ምን አለበት፣ ሙሉ መረጃ መቅረብ አለበት ተብሎ። ስም የሚባል ደግሞ ነፍሰ ገዳይ ነበር፣ እሱ ተፈቶ በሱ ቦታ እየሱስ እንደተሰቀለ ይናገራል። አዎ፣ አይኔ እነሱ አለን ጥያቄ፣ በቀኝና በግራ ሁለት የተሰቀሉ ሰዎች ነበሩ። አዎ እነዛ በቀኝና በግራ የተሰቀሉት ሰዎች ስማቸው ማን ይባላል? ስማቸው እዛ ጋር እነዛ ሰዎች ስም አልተገለጠም። ነገር ግን በምን ወንጀል? ቅድም አንቺ ስትይ የነበረው ነው ደግሞ የምናገረው፣ ሙሉ መረጃ መቅረብ አለበት ስትይ ስለነበረ አሁን ማውንት እያለን ነዛ ሰዎች ወንጀለኞች ናቸው ስማቸው የእነሱ ስም እዚህ ጋ ምን ያደርግልሃል? አንተ የእነሱ ስም ሳይሆን ቅድም ለምንድን ነው ወንድሜ፣ በየሱስ አንተ የተሰቀለው ሰውዬ ስም ለእኔ ምንም አይጠቅመኝም ብሎ ሲልሽ አላይ ያስፈልጋል። ለምን ለእናንተ ሲሆን ለምንድነው የሚቀለው? እነዛ እኮ ለህይወት አልተሰቀሉም። እዚህ ጋ ኢየሱስ ለእኛ ለህይወት ተሰቅሏል። እነዛ ሰዎች በወንጀል ምክንያት እንደተሰቀሉ እየተናገረ ነው። እኔ ማወቅ ፈለኩኝ ስማቸውን በቃ በእንደው በወንጀል ምክንያት ስለተሰቀሉ በቀኝና በግራ ያለው ማወቅ ፈለኩኝ። እኔ ስማቸውን ማወቅ ፈለኩኝ። አሁን ይሄ ምንድን ነው? መልስ? አትችልም፣ አታውቅም፣ መልስ የላትም። ቴንክ ቤሪ ማቻ ይሻላል። እንደዚህ ነው ጥያቄ ስትጠይቁ ያ ጥያቄ ዞሮ ወደ እናንተ እንደሚጣም እንደሚመጣም አትርሱ የማን ጥያቄ መርሳት የሌለብሽ ነገር ስትጠይቂ እኛ እንመልስልሻለን ግን የምትጠይቂው ጥያቄ ዞሮ ደሞ እንደምትጠይቂ አስተሳቢ አድርገሽ ለፈለግሽው ጥያቄ እንመልስልሻለን መልሰን እንጠይቅሻለን በዛ ተማምነሽ ጠይቂ ፈለግሽው ጥያቄ ካለሽ ጠይቅ። ያልፋል። ምንም ችግር የለውም። እስልምናም ክርስትናም እያልን እያጣጣምን እያቻቻልን እያስተራረቅን እንሄዳለን። ምንም ችግር የለም። ዋናው ነገር በነገራስ መካካብሻር አሚሮ ይሄ ነገር በነገራችን ላይ ክርስቲያኖች ሊደንቃቸው አይገባም። ጥያቄ ሲጠይቁ መልሱን እስላማዊ መልስ ከተሰጣቸው በኋላ ሪቨርስ አድርጎ ያንኑ ጥያቄ መልሶ በነሱ በኩል ያለውን ነገር መጠየቅ እንዲገርማቸው አይገባም፣ ክርስቲያን ወገኖቻቸው። ለምን ከተባለ ኢየሱስ ክርስቶስ የሚጠቀምበት ሲስተም ነው። ኢየሱስ ክርስቶስ ጥያቄ ሲጠየቅ በህጋችሁ እያለ ከመጽሐፋቸው ከነሱ። ቆይ ቆይ ቆይ መጽሐፉን መረጃውን እያቀረብን ነው የምናወራው። ነው ነው ነው አረ ተደጋጊ ተደጋጊ ነው። ጥያቄ ሲጠየቅ መልሱን ከመመለስ ይልቅ ምንድነው ያደረገው? በህጋችሁ ብሎ መልሳቸውን ከራሳቸው መጽሐፍ ሰጥቷቸዋል። የጠየቁትን ጥያቄ በህጋችሁ እንዲህ ተብሎ አልተጻፈም ወይ ብሎ መልሱን ከራሳቸው መጽሐፍ ሲመልስላቸው ታገኛለች። ስለዚህ እኛ ይህን ነገር ስንጠቀመው ሊገርማቸው የገባ ምክንያቱም የኢየሱስ ክርስቶስ መንገድ የተከተለ ግልጽ ነው። እና አንቺ ብቻ ሳትሆኑ ለየትኛችሁም ክርስቲያኖች ይሄ ነገር ሊገርማችሁ አይገባም። ጥያቄ ስትጠይቁን እስላማዊ መልስ ከተሰጣችሁ በኋላ አዙረን መልሰን ያንኑ ጥያቄ ስንጠይቃችሁ ሊገርማችሁ አይገባም። በቃ ኢየሱስ ያደረገውን ያደረግነው እኛ እንደዛ ነው። አንተ ትክክለኛ ከሆነ ኢየሱስ ያለ ነገር ነው እንዴ የምትመልሰው? ምን ችግር አለው እንዴ? ሲስተሙ ከተመቸኝ ኢየሱስ ክርስቶስ የተጠቀመው ሲስተም ከተመቸኝ በዛ ላይ ደግሞ ልትቃወም የማትችዩ ሲስተም ነው። ምክንያቱም አንቺ በኢየሱስ ክርስቶስ አምላክነት ታምኛለሽ። አምላኬ ብለሽ የምታምኘው አካል የተጠቀመው ሲስተም እኔ ብትጠቀመው ለአንቺ ልትከፍበት አይገባም። በመልስ ምትማ ከሆነ መልስ አሰጣጥ እንትን አይደለም። ሲጀመር እንደዛ አይደለም ያልኩት። ምን መሰለሽ ያልኩት እስላማዊ ጥያቄ ስትጠይቂ እስላማዊው መልስ ይመለስልሻል። ግን ስትጠይቂ ሁሌ መርሳት የመርሳት የሌለብሽ ጠይቆ ብቻ መሄድ የለም። ተመሳሳይ ጥያቄ ደግሞ በክርስትናው ላይ እንጠይቀሻለን። ለዛ ዝግጅ የሆነሽ ይበለሽ። ልጠይቅ ጠያቂ ብቻ ሆነሽ ከመጣሽ፣ ስለምናን ማወቅ ፈልገሽ ከሆነ ይመጣሽው እናስረዳሻለን። ምንም ሳንጠይቅሽ እና ብራራሻለን። ወግት ላይ ወግት ላይ ስትከምጥቁ ማጣ ልጅ ገሪሎማ አይደለም ታውቃለህ? ለማወቅ ከጠየቅሽ ምንም ክርስትናው ላይ ሳንገባ እንመለስልሻለን። ግን ለሙግት ስትጠይቂ ግን በተመላሹ ደግሞ ሙግት ላይ መግባታችን የማይቀር ጉዳይ ነው እና እርግጠኛ ነኝ። ችግር የለውም። በደንብ ተዘጋጅቼ እመጣለሁ። እሺ። እስኪ በሶስተኛው ኢየሱስ ክርስቶስ በሶስተኛው ቀን ከሞት እንደሚነሳ ተናግሮ ነበር ብለሻል። አንዱን ጥቅስ ልትሰጭ ትቻለሽ? ለሁለተኛው ቀን አዎ ተናግረዋል ብለሽ ነበር ሰው

እያሱ ጋር ከዛ እሺ ነው። ሌላ ሰው ነው ያለችው። ሌላ ሰው ነው ነው። ስምና ተግባር ሲቆራኝ ደስላል።

እሺ ቀጥሉ። ሳሌ አለህ አሚራችን፣ ይህን የጠየኩበት ጥያቄ ገብተዋል። ኢየሱስ ክርስቶስ በገና ከመሰቀሉ በፊት ከሞት እንደሚነሳ ትንቢት ተናግሯል ይሉናል ብዙ ጊዜ ማለት ነው። እነዛን ትንቢቶች በደንብ አጣርተን እንድንመረምራቸው ስለፈለኩ፣ እስቲ ይሄንን ከሞቱ በፊት ሞቶ እንደሚነሳ የተናገረበትን ትንቢት ቦታውን ይስጡንና እስቲ እንመርምረው። ጠለቅ ተለቀ አድርገን በቃ ፍልፍል አድርገን እንየው። እሺ እሺ